የመድኃኒቴን ጽዋ እቀበላለሁ የሚል ይሆናል። የመድኃኒቴን ጽዋ ምን እላለሁ? እቀበላለሁ። ሰጪ የሆነ እግዚአብሔር ልንቀበል ያሰብነውን የመድኃኒት ጽዋ እንዲሰጠን የእሱ መልካም ፈቃድ ይሆንልን። በዚህ ዕለት፣ በዚህ ቀን፣ በዚህ ሰዓት የሰማይ ደጆችን ከፍቶ ወደኛ የሚልከውን ባጋፋሪው በመላኩ በዑራኤል ወደኛ የላከውን የመድኃኒት ጽዋ እንድንቀበል በድጋሜ ምረቱና ቸርነቱ ይርዳል። የሰማዕታትን የቅዱሳንን ሁሉ ጸሎትና በረከት ተደግፋችሁ በዚህ የምሕረት አደባባይ የቆማችሁ ወንዶችም ሴቶችም ምዕመናንና ምዕመናት ታዳጊ ወጣቶችንና ሕፃናትን በመጨመር ሁሉን ፈጥሮ በሚገዛ ሁሉን በሚችል ሰማይንና ምድርን በቃሉ ብቻ ይሁን ብሎ ባደረገ በቸርነቱና በምህረቱ እየመራ ለዚህ ቀን ባደረሰን አንድነቱ በማይከፈል ሶስትነቱ በማይጠቀለል በልዩ ሶስትነት ዘለዓለም ሥላሴ እየተባለ ሲመሰገን በሚኖር አንድ አምላክ በሆነ በልዑል እግዚአብሔር ፍጹም ሰላም። እንደምን አረፈዳችሁ? እንደምንስ ቆያችሁ? እንዴትስ ለዚህ ቀንና ለዚህ ክብር ደረሳችሁ? ያከበረን በምስጋና አንደበታችንን የሞላ ዓለም በአደባባይ ኃጢአትን ሰዶማዊነትን ስትሰብክ በመቅደሱ አደባባይ የምስጋና መስዋዕት እንድንሰዋ ዓለማውያን ስራ ነው ብለው ሲቸኩሉ፣ በሕጉ ታቦት አጠገብ መዘግየት ሰማያዊ በረከት ያስገኛል ብለን ተስፋ አድርገን በሕጉ ታቦት አጠገብ እንድንቆየ ረዳን። ሁሉን ያደረገልን ሁሉን የሚችል ከምናውቀው ከማናውቀው ካየነውም ካላየነው መከራና አደጋ ሁሉ ጠብቆ ለዚህ ክብር ያበቃን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ፣ እንኳን እንዲህ ባለ የክብር ቦታ ለመቆም አበቃችሁ። እግዚአብሔር የዜማ የዝማሬ የቅኔ የመዝሙር የጥበብ አባት በሆነው በእስራኤላውያን ንጉሥ በቅዱስ ዳዊት አንደበት ጽዋ ህይወት እትሜጦ ወስመ እግዚአብሔር እጼው ተብሎ በመዝሙር 16 ቁጥር 13 ላይ በተመዘገበ ኃይለ ቃል በዕለቱ እንድማረግበት ዘንድ ቤተ ክርስቲያናችን ጽፋ ያስቀመጠችልንን ነግራ ያስተማረችንን የዕለቱን ታሪክ ለመማር እንደ መንደርደሪያ የሚሆንንን ኃይለ ቃልን ወስድና በዚህ ቀን ከሰማይ ወደኛ የሚመጣውን መለኮታዊ ምስጢር፣ ሰማያዊ ኃይል፣ መንፈሳዊ በረከትን እንዴት መቀበል እንዳለብን ተነጋግረን ያለን ጊዜ አጭር ስለሆነ ወርሃ ክረምትም ላይ ስላለን በአጭሩ ትምህርትን ለመጠቅለል ሞክራለሁ። ትምህርታችን መነሻ ኃይለ ቃል ለጋስ የሆነ ምህረቱ ተነግሮ ተተርኮ የማያልቅ መዓቱ የራቀ ምህረቱ የቀረበ እየተባለ የሚመሰገን በላይ ባሕርያም በታች በምድር ስሙ ቅዱስ የሆነ በመከራችን ዘመን ብቻችንን በቆምንበት ሜዳ ፈጥኖ የደረሰልን አምላካችን እግዚአብሔር የመድኃኒቴን ጽዋ ምን እላለሁ እቀበላለሁ እንግዲህ በዚህ ኃይል ቃል የተነሳውበትን ምክንያት ሁላችሁም የምትረዱትና የምታውቁት ነው ብዬ አስባለሁኝ የእለቱን ለመማማሪያ ይሆን ዘንድ የተዘጋጀውን ታሪክ ለመናገር እንዲረዳኝ ነው ዛሬ ትልቅ ቀን ነው የበረከትና የቅድስና ቀን ነው የጸጋ ቀን ነው። የምስጢር ቀን ነው። ኃይል የሚታደስበት ቀን ነው። ተስፋ የቆረጠ ተስፋ የሚያገኝበት ቀን ነው። ስለዚህ የዛሬውን የዕለቱን ታሪክ ለመናገር እንድችል በዚህ ኃይለ ቃል ተነሳ። የዛሬውን ኃይለ ቃል ከትናንቱ ታሪክ ጋር የተገናኘ ስለሆነ ሁላችሁም ታውቁታላችሁ። ለጆሯችሁም ለልባችሁም አዲስ ይሆናል ብዬ ብዙ ተስፋ አላደርግ፣ ነገር ግን የሰማነውን ደግመን ስንሰማ እግዚአብሔር ይባርከናልና የሰማነው የእግዚአብሔር ቃል እንደገና ወደ ልባችን ሲመጣ በልባችን ውስጥ የቀረውን ክፋት ጨርሶ ይቆርጥልናልና የተማርነውን የእግዚአብሔርን ቃል ደግመን ስንሰማ ሃይማኖታችን እየጸና ምግባራችን እየጠና ይሄዳልና ደግሜ ትናንትና የተባለውን ዛሬም የሚተረከውን ታሪክ ወደ እናንተ አቀርባለሁ። የሰማይ መስኮቶችን ከፍቶ ምሕረቱን የሚያዘንብልን ለደካሞች ጉልበት የሚሆን አንደበታቸው ለተያዘና ዲዳ ለሆኑ ሰዎች የመናገር ጥበብን የሚሰጥ በሰው ፊት ሞገስ ለሌላቸው ሰዎች ሞገስ የሚሆን ብቻቸውን ለመቆም ለማይችሉ ሰዎች ብቻቸውን እንዲቆሙ ኃይልና ብርታትን የሚሰጥ የራቀን የሚያቀርብ የረቀቀን የሚያጎላ ምስጢርን የሚገልጥ የምስጢር ባለቤት አስተዋይ ላልነበሩ ምናምንቴ፣ የተናቁ ደንቆሮ ተብለው ለሚሰደቡ ሰዎች ጥበብን የሚገልጥ አምላካችን እግዚአብሔር በታቦተ ሕጉ ፊት ቆሜ ለምናገረው ለእኔ ጥበብንና ምስጢርን እንዲገልጥልኝ እንደገና ልባችሁን ወደ ሰማያ አቅነታችሁ ዓይናችሁን ወደ መቅደሱ ወደ መንበሩ አንስታችሁ ቃሉን ለመስማት በምስጋና በዝማሬ ለመባረክ ተስፋ አድርጋችሁ የዋለ ያደረ የከረመ ችግራችን ነገራችን ይፈታል ብላችሁ ለመጣችሁ ለእናንተ ደግሞ ችግር የሚፈታ ወደ ንስሐ የሚያመጣ ለስጋውና ለደሙ ክብር የሚያበቃ የማስተዋልንና የምስጢርን ጸጋ ይሰጣችሁ ዘንድ የአምላካችን የልዑል እግዚአብሔር መልካም ፈቃድ ይሁን። የመድኃኒቴን ጽዋ እቀበላለሁ። እንግዲህ የዛሬው ታሪክ የብርሃናት አለቃ የመላእክት አለቃ የቅዱስ ዑራኤልን ታሪክ እንድናነሳ ግድ ይለናል። ስለዚህ ለመሆኑ መልአኩ የብርሃናት አለቃ የመላእክት አለቃ የሆነው ቅዱስ ዑራኤል ማን ነው የሚለውን በጥቂትና ይና? እንደገናም በዛሬው ቀን በመልአኩ በዑራኤል ምን ስለተደረገ ነው ታቦተ ህጉን ከመንበሩ አውጥተን ስራችንን ትተን በመቅደሱ አደባባይ ተሰብስበን በልዩና ጣዕሙ ከሰማያውያን መላእክት ምስጋና ጋር በሚደመር በሚቆጠር ምስጋና እግዚአብሔርን ስናመሰግን ያረፈድን የሚለውን፣ እንደገናም እኛስ በዛሬው ታሪክና በዛሬው ድርጊት ውስጥ ለመንፈሳዊ ሕይወታችን ለክርስቲያናዊ ኑሯችን፣ ወከባ ለሞላበት በዚህ ምድር ላለው ለመንፈሳዊ ሕይወት ተጋድሏችን ምን የሚጠቅም ነገር እናገኛለን እንማራለን፣ የሚለውን አይተን እንጨርሳለን። አሁንም በድጋሚ እግዚአብሔር እጅ በምሕረት እና በችርነት ርዳ። እንግዲህ መልአኩ ቅዱስ ዑራኤል ከሰባቱ የመላእክት አለቆች አንዱ ስለመሆኑ ታውቃላችሁ። ይህና አልፈርቅላችሁም። መልአኩ ቅዱስ ዑራኤል በብርሃናት ላይ የተሾመ መልአክ ስለመሆኑ ታውቃላችሁ። ይህንንም በዝርዝር አላቀርብ። መልአኩ ቅዱስ ዑራኤል በነጎድጓድና በደመና ላይ የተሾመ በመብረቅና በበልጭታ ላይ ሥልጣን ያለው ስለመሆኑም ታውቃላችሁ። በተለየ ያለንበት የክረምት ወቅት ነው፣ አደጋ የሚበዛበት ያልታሰቡ ነገሮች የሚሆኑበት አሳዛኝ ጉዳዮች የሚፈጸሙበት ገበያ ደርሰው የሚመለሱ ሰዎች በውሃ የሚበሉበት በቤታቸው ውስጥ የተኙ ሰዎች በጎርፍ የሚወሰዱበት መሬት ላይ ቁጫሉ ድንጋይ ላይ የተቀመጡ ሰዎች ድንጋዩ ተንከባሎ መሬቱ ተንዶ ከመሬት በታች የሚቀበሩበት ወቅት ነው። ይህንን በጥቂቱም ቢሆን በሀገራችን በደቡብ አቅጣጫ በተከሰተው ሰሞነኛ ጉዳይ ሁላችሁ ታውቃላችሁ። እነዚህ ወገኖቻችን አደጋው በእነሱ ላይ ከመድረሱና ከመሆኑ ጥቂት ቀደም ብለው በመንደራቸው ደስታና ሰላም ነበረ። ሕፃናት ይስቃሉ፣ አረጋ አረጋውያኑ ምርኩዝ ይዘው ይወጣሉ። ጎጇቸው ምግብ በሚያበስሉ በእናቶች እሳት ከጫፉ ላይ ጭስ ይታይ ነበረ። ሌሊቱ በሰላም ይነጋል ብለው ተኝተው ነበረ። ሌሊቱ ግን በሰላም አልነጋ። ለረጅም ዘመናትና ዓመታት የሚያውቁት ተወልደው ትብታቸው የተቀበረበት ያ መሬት ከዳቸው። ከተራራ ላይ የተንደረደረ አፈር ወደ ዘላለም ማረፊያ ወስዳቸው እነዛን እንረዳለን ብለው የሄዱትን ደግሞ አሁንም ቀድመው ከሄዱት ወገኖች ጋር ጨመራቸው። የሰው ልጅ መሬት ነህና ወደ መሬት ትመለሳለህ ተብሎ የተጻፈ ዕጣ ፈንታ ስላለው የሰው ምዕራፍ በዚያ ተዘጋ። ነገር ግን እንዲህ ባለው ጊዜ በነጎድጓድ ሚሆን በመብረጥ ብልጭታ ውሃ ከመጠኑ ከገደቡ አልፎም በሚፈጥረው አደጋ አደጋ እንዳይበዛብን እንዳይደርስብን የሚጠብቀን ይሄ ፊት ለፊታችን በካህናት አባቶቻችን ታቦተ ሕጉ የከበረ መልአኩ ቅዱስ ዑራኤል ነው። ክብር ምስጋና ለገና ረ አምላክ ይሁንና። ስለዚህ ከሰባቱ የመላእክት አለቆች አንዱ የሆነው መልአኩ ቅዱስ ዑራኤል በተለይ በመጽሐፈ ሄኖክ በምዕራፍ ስድስት ላይ የተመዘገበውን ብታዩ ወህሉ እሙንቱ መላእክት ብርሃናውያን ወሰማያውያን ሰማያውያንና ብርሃናውያን የሆኑ የእግዚአብሔር መላእክት እኒህ ናቸው ብሎ የኖክ መጽሐፍ ይጀምራል። አሐዱ እመላእክት ሚካኤል ከመላእክት አንዱ ሚካኤል ነው። ወውእቱ መላእክት ሳይሎ ምሕረት እሱም ነው የይቅርታና የምሕረት መላክ ነው። ወካለው መላእክት ገብርኤል ሁለተኛው ከመላእክት አለቆቹም አንዱ ገብርኤል ነው። እሱም የምስራችን ይዞ ወደ ሰው ልጆች የሚመጣ ሐዘን፣ መከራ፣ ስደት፣ ረሃብ በሆነበት ዘመን ደስ ይበላችሁ የሚል መልአክ ነው። ወሳልሱ መልአክ ዘስሙ ሩፋኤል ሦስተኛው መልአክ ስሙ ሩፋኤል ይባላል። እሱም በቁስል ለተመቱ ማህፀናቸው ለተዘጋና ለተያዘ ፈውስን ይዞ የሚመጣ መልአክ ነው እያለ የመላእክትን ግብራቸውን ወይም መንፈሳዊ ስራቸውንና ስልጣናቸውን እየዘረዘረ ይመጣና፣ መልአኩ ቅዱስ ዑራኤል ጋር ሲደርስ ግን ወውእቱ ዘተሰይመ ላዕለ መብረቅ ወላይ ላይለነፋስ ላይለ ዝናም ወላይለ ብርሃናት እሱም በበረረቅና በነጎድጓድ ላይ የተሾመ ዝናሙንና ነፋሱን እንዳይጎዳ የሚያደርግ ክረምት አደጋ ይዞ እንዳይመጣ የሚከላከል ፀሐይ ወታ እንድትገባ የሚያተጋ የጨረቃ ብርሃን እንዳይቀር፣ ከዋክብት ጨረቃን አጅበው እንዲበሩ የሚያደርግ በብርሃናትና በነጎድጓዳት ላይ የተሾመ መልአክ ነው ይላል። ዛሬ የምናከብረው ይህንን መልአክ ነው። ግብር ምስጋና ለገና ነው አምላክ ይሁንና፣ የዛሬው ግን ወይም ዛሬ መልአኩን ቅዱስ ዑራኤልን የምናከብርበት ታሪ ግን የሚያያዘው ተመራማሪና ጠያቂ ከነበረው እዝራ ሱቱኤል ተብሎ ከሚታወቀው ሀገሩ ኢየሩሳሌምን ስትጠፋ በዓይኑ እያየ ወይም በዓይኑ አይቶ ቤተ መቅደስ ሲቃጠል የቤተ መቅደሱ ክብር ሲወድም የእግዚአብሔር የቅዱሳት ዕቃዎች በባቢሎናውያን ወይም በአሕዛብ እጅ ሲጎሳቆሉ አይቶ ወደ ባቢሎን ተሰዶ የነበረው የእዝራ ታሪክ በመልአኩ በዑራኤል እርዳታ የተለወጠበትን ጉዳይ ነው የሚያሳየን። እዝራ ተመራማሪና ጠያቂ እንደነበረ መጽሐፈ እዝራ ሱትዌል ቀዳማዊ ምዕራፍ አንድን ስታነቡ ታገኙታላችሁ። ወይም ዘውድቅት ሀገርነ ሀገራችን ኢየሩሳሌም በጠፋች አመሰላሳው ሰላሳው በሰላሳ ዓመት አነ እዝራ ሱትዌል ሃሎኩስተ ቤቴ ስትዌል የምባለው ስራ በቤቴ ውስጥ ነበር። ወንጉም ውስጥ አራቴ በአልጋም ላይ ተኝቼ ነበረ፣ ነገር ግን እንቅልፍ በአይኔ ላይ አልመጣም። ከዚያም ሀገራችን ኢየሩሳሌም ለምን ጠፋች ብዬ በልብ ያሰብሁ፤ አሁን የምንኖርባቸው የማረኩን ባቢሎናውያን ከእኛ የበለጠ ኃጢአት የሚያደርጉ ናቸው ስምህን አያውቁም። መቅደስም የላቸውም። ለስምህም አንድ ቀን መሥዋዕት የተሰውተው አያውቁም። መቅደስ ተክለን አንጽን ስምህን የምንጠራ መሥዋዕት የምናዘጋጅኛን አስተማሪ ሌዋውያን ካህናት የነበሩንን እኛን መንፈሳውያን አባቶች አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ የነበሩንን እኛን ለምን በአህዛብ እጅ አሳልፈ ሰጥተኸኝ ብዬ ከእግዚአብሔር ጋር ተሟገጥኩ፣ ይላል ዝራ። ከማን ጋር ተሟገጡ? መከራ ሲበዛ ሙግት ወደ ማን ይወስደናል? ወደ እግዚአብሔር ይወስደናል። ዛሬ ስንት ሙግት ያለው ሰው እዚህ አለ? ሁላችንም ሙግት ይዘን በእግዚአብሔር ፊት ቆመናል። እግዚአብሔር በፊቱ ይዘን የቆምነውን ሙግት የሚፈታ መልአክ ይላክልን። አዎ ሙግት ይዞ እዚህ ያልቆመ ማን አለ? ለምን ሰው ወዳት ከዳችኝ እያለ ያልቆመ ማን እዚህ አለ? የልጆቼ እናት ምን ነው እንዲህ አድርጋ አንጀቴን ቆረጠችው? ወገቤን እንዲህ አድርጋ ለምን ሰበረችው? ትዳሬን ለምን እንዲበተነች? የልጆቿ ነገር ለምን አያሳዝናትም? እያለ የሚያለቅስ እዚህ መካከላችን ትዳሩ ተበትኖበት ብቻውን የቆመ ሰው አይኖርም ብላችሁ ታስባላችሁ? ይኖራል። ስሙን ባይነግረን ጉዳዩን ለእግዚአብሔር ብቻ መናገር ቢፈልግ ነው እንጂ ይኖራል። ችግር ይዞ ሙግት ይዞ የቆመ፣ ለምንድነው ወደ ላይ ከፍ ካልሁ በኋላ ነግጄ ማትረፍ ከጀመርሁ በኋላ ተናግሬ መሰማት ከጀመርሁ በኋላ ከሰዎች ጋራ የነበረኝ ግንኙነት መልካም እየሆነ ከሄደ በኋላ ለምንድነው እንደገና የተጎተትኩ? ለምንድነው በተቀመጥኩበት ድንጋይ ላይ የቀረሁ? ለምንድነው ከድህነት ጋራ ተጋብቼ የቀረው? ለምንድነው እንዲህ ባለ መተራ ውስጥ የማልፈው፣ ለምንድ ነው እንዲህ ባለ ጉስቁልና ውስጥ የማልፈው እያለ ከእግዚአብሔር ጋር የሚሟገጥ ሰው እዚህ አይኖርም ብላችሁ ታስባላችሁ? ሁላችንም ሙግት ይዘን በእግዚአብሔር ፊት ቆመናል። እግዚአብሔር ግን አንድ ቀን ያን ሙግት ይፈታዋል። ይፈታው ይፈታልናል። እግዚአብሔር ተስፋ የምናደርገው ማንን ነው? ተስፋ የምናደርገው ማንን ነው? ይኸው የምንጋደልባት ምድር ትከዳለች። ማን ነው ማይ ከዳ ማን ነው? የቆምንበት ይሄ መሬት አንድ ቀን ይሰነጠቅና መቃብር ይሆነናል። ነገር ግን ከመቃብራችን ቀና የሚያደርገን የሚደግፈን ማን ነው? የመድኃኒት ጽዋ የሚሰጠን ማን ነው? እግዚአብሔር አምላክ ነው። ስለዚህ እዝራ ሟገት ነበራል። ከዛ ምዕራፍ ሁለት ላይ ስትሄዱ እንዲህ ባለ ሙግት ውስጥ ሳለው ወመጽአ መልአከ እግዚአብሔር ኀቤየ ዘስሙ እግዚአብሔር መልአክ ስሙ ዑራኤል የሚባል ወደኔ ይመጣልኝ አለ። እግዚአብሔር ይመስገን ወገኖች፣ ወደኔ መጣል። እግዚአብሔር መልአክ ላከለት። እግዚአብሔር ማንን ላከለት? ስሙ ዑራኤል የሚባል መልአክ። ምን አለለት? ላክለት። በተጨነቅንበት ነገር እግዚአብሔር መልአኩን ልኮ ያረጋጋ። አዎ ሰፍተን ሰፍተን እንደገና ለሚቀደድብን ለሀገራችን ሰላምን መልአኩን ዑራኤልን እግዚአብሔር ይላክልን። ታርቀን ወደ ቤታችን ስንመለስ ለምንጣላበት ለዚህ ለምድራችን ችግርም እግዚአብሔር እውነተኛ ሰላምን ከመቅደሱ እንድንቀዳ ዛሬ መልአኩ ዑራኤልን ሽማግሌ ያድርግልን። ታውቃላችሁ አይደለም? አዎ፣ ታርቀው ወደ ቤታቸው ሲመለሱ እንደገና ይገዳደላል። እንዲህ ያለ አዙሪት ውስጥ ነው አሁን ያለው። እንዲህ ያለ መከራ ውስጥ ነው ያለው ልጅ በአባቱ ላይ፣ አባት በልጁ ላይ የጨከነበት ዘመን ላይ ነው ያለ። ስለዚህ የተከራከርኩ ሳለ መላኩ ዑራኤል መጣ። አንተ ስጋዊና ምድራዊ ሰው ዝራ ሆይ፣ አንተ ፈራሽና በስባሽ ዝራ ሆይ፣ ምንድን ነው የምትጠይቀው ብለል እኝላ እኔማ ለምን እንዲህ ባለ መከራ ውስጥ ወደ ቅልብዬ እግዚአብሔርን እየጠየቅኩ ነው አልኩት። ከዛ መላኩ ዑራኤል እንግዲያስ ጥያቄህን እንድመልስልህ እስኪ መጀመሪያ እስኪ መጀመሪያ እሳትን በሚዛን መዝና አሳየኝ፣ ነፋስን ደግሞ በመስፈሪያ ስፈርና አሳየኝ፣ የትናንትናዋን ቀን ዛሬ አድርግና እስኪ አሳየኝ ብሎ ጠየቀኝ ይላል። ማን ነው እሳትን በሚዛን ሊመዝን የሚችል ከሰው ልጆች? እንደዛለን እሳትን በሚዛን መመዘን የሚችለው ማን ብቻ ነው? የሰማይ አምላክ እግዚአብሔር ብቻ ነው። ነፋስን በላዳን መስፈር የሚችለው ማን ነው? የሰማያይ አምላክ እግዚአብሔር ብቻ ነው። ትናንትም ዛሬ ዛሬም ትናንት ማድረግ የሚችለው ማ ብቻ ነው። ትናንትም ዛሬም ነገም የሚባል የሌለበት ማ ብቻ ነው። እግዚአብሔር ብቻ ነው። ክብር ምስጋና ለገናና ስሙ ይሁንና እንዲህ ያርጋሳለኛለኛ ከዛ ወተሰጠው ክዎ እንዲህ ብዬ መለስኩለት ይህንማ ማድረግ አልችልም አልኩት ይላል አይ ወደ ባህር ውስጥ ሄድና በባህር ውስጥ ስንት ጠብታ አለ ብዬ ጠይቀ ቢሆን ኖሮ ወደ ባህር አልሄድኩም ብለ ትመልስልኝ ነበረ። የሲኦል መንገድ ወዴት ነው ብዬ ብጠይቅ ኖሮ የሲኦል መንገድ ወዴት እንደሆነ ሄጄ ስለማላውቅ አላውቅም ትለኝ ነበረ። በገነት ውስጥ ስንት የብርሃን ቤቶች አሉ ብዬ በጠይቅ ገነት ገብቼ ስለማላውቅ አትመልስል አላውቅም ብለ ትመልስልኝ ነበረ። ብትን ቆጥረ ንገረኝ ብትለ- ብል ኳቅ ብትን መቁጠር አንችልም ወይም ቆጥሬ አላውቃቸውም ቆጥሬያቸው አላውቅም ብለ ትመልስልኝ ነበረ። አሁን እኮ የጠየቅኩ ባጠገብህ ያለውን ነፋስና እሳት በሚዛንና በመስፈር ያሰፍራ አሳየኝ፣ የምትኖርበትን ቀንና ሌሊት እስኪ ዛሬ አድርጋ አሳየኝ ብዬነ የጠየቅኩ ብሎ መለሰልኝ። እኔም እንግዲህ አሴ እግዚአብሔር ፍርድ አይመረመርም ብዬ ዝም አልኩ ይላል። የማን ፍርድ አይመረመርም? የማን ፍርድ አይመረመርም? የእግዚአብሔር አደራረጉ ልዩ ነው። ክብር ምስጋና ለገና ናስ ነው ይሆነ ፍቅኛን መረምር ወገኖቼ እያዘናችሁበት ያለ ነገር ካለ የእግዚአብሔር ፍርድ አይመረመርም እና ማን መልስ እንዲሰጥ መጮሆ ነው። እግዚአብሔር መልስ እንዲሰጠን መጮሆ ነው። አንተ ተናገር በዚህ ጉዳይ ማለት ነው መሸከም አቅቶኛልና እባክህን ጌታ ወይ ይህንን ጀርባ ላይ ያለውን ነገር ከጀርባ አንከባልና ጣልን። ቀጥ ብሎ መቆም አቅቶኛልና ሰውነቴ የዛለ ሰውነቴ ፓራላይዝ እየሆነ ተቸግሯልና፣ እባክህን ቀጥ ብዬ እንድቆም አድርገኝ። ከኃጢአት ነፃ ለመውጣት ታደል ጾም ጸለይኩ፣ ግን አልሆነልኝም። እባክህን ጌታ በጾምና በጸሎት ጊዜ እርዳይ ብሎ ማንን መጠየቅ፣ እግዚአብሔር። ያን ጊዜ ማን የመድኃኒት ጽዋ ይሰጠናል? እግዚአብሔር። የመድኃኒት ጽዋ ኃይል የሚሆን ምስጢር የሚገልጥ ጥበብ የሚያበዛ ያንን ይሰጠናል። ከዛ እንዴት ካለ በኋላ ነው እዝራ ይህንን የእግዚአብሔርን ፍርዳት መርምር ከተባልኩ በኋላ መልአኩ ዑራኤል እንዲህ አለኝለ የእግዚአብሔርን ምስጢር ለማወቅ ብትፈልግ ግን ኩር ውስጠሃቅል ጽሙ፣ ጸልይ በህየ ወደ ገዳም ፈቀቅ በልና ብቻ ኑርና በዚያ ጾምና ጸልይ። ያን ጊዜ እግዚአብሔር ምስጢር ይገልጥልሃል አለኝ። ለማን ምስጢር ይገልጥልሃል? ስትጾምና ስትጸልይ የማን ምስጢር ይገለጥልሃል? የእግዚአብሔር ምስጢር ይገለጥልሃል አለኝ። ከዛ እኔም በተለይ በምዕራፍ ስምንትና በምዕራፍ ዘጠኝ ላይ ያለውን ስታነቡ እኔም መልአኩ ዑራኤል የነገረኝን ይዤ ከወገኖቼ ለዘመዶቼ ሁሉ ሳልነግር ብቻዬን ብቻ ወደ ገዳም ሄድሁኝ። በዚያም ሰባት ቀን ጾምኩና ጸለይሁ። በሰባተኛው ቀን መጨረሻ ግን ወመጽአት አሐቲ ብእሲት እንዘ ትበኪ ወተላኩ እያለቀሰችና እያዘነች አንዲት ሴት ወደ እኔ መጣች። ልብሷን ቀዳለች። በራሷ ላይ ትቢያ ነስንሳለች። ወገቧን ውግቧን በገመድ ታጥቃለች እና እኔም እሷን ባየው ጊዜ ይህች ሴት ማናት ብዬ ሊጠይቃት ወደ እርሷ አቀረብኩ። ከዛ ምን ሆነሽ ታለቅሻለሽ? አንቺ ማነሽ? ስላት እኔማ ሀዘንተኛ ሴትነኝ ነኝ መካን ነበርሁኝ። እግዚአብሔር በዘመኔ በእድሜ መካከል ልጅ ሰጠኝ። ያ ልጅ አደገ። የሙሽርነት ቀኑ ላይ ደረሰ። ሙሽራ አደረግኩት። ነገር ግን ሙሽራው ልጅ ሙሽሪት ወዳለችበት ወደ ጫጉላው ሲገባ በጫጉላው በር ላይ ወድቆ ሞቶብኝ፣ አዝንተኛ የሆኑ ሴት ነኝ አለችው። በጫጉላው በር ላይ ሙሽራው ምን አለብኝ አለች፣ ሙሽራው ሞተብኝ። ዛሬ ስንት ሙሽራ ልጆቻቸውን ቀብረው የሚያለቅሱ እናቶቻችን አሉ የሉም? እንዲህ ወገኖች፣ ሙሽራ ልጃቸውን ቀብረው የሚያለቅሱ አሉ። ይጦረኛል ያሉት ልጃቸው ሜዳ ላይ ተደፍቶ ቀርቶባቸው፣ ያግዘኛል ያሉት ልጃቸው ብጥይት ጀርባው ተመቶባቸው በገመድ ታንቆባቸው ስደት በልቶባቸው አዞ መቃብር ሆኖት በባህር ውስጥ ጠልቆ ቀርቶ ሚያለቅሱ ናቶችን በየጓዳው እኮ ጥቁር ልብሳለ፣ ሐዘን አለ ወገኖች። ስለዚህ እንደዚህ ብላ መለሰችልን። ከዛኔም እንዲ አልኋት አንችስለአንድ ልድሽ ታለቅሻለች። እኛ ግን ሁላችንም በባቢሎን ስደተኛ ሆነን እያለቀስ ነው። ስለዚህ ለግን ታለቅሻለች አልት። በኋላ መልአኩ ዑራኤል ወደ እኔ መጣና ይህች ሴት ማናት ብሎ ጠየቀኝ። ከዛ በኋላ ይህች ሴት እኮ ጽዮናት አለኝ ይላል። ማናት አለኝ ይህች ሴት ሀገራችሁ ጽዮናት በእናንተ ኃጢአት ምክንያት የው ጥቁር ለብሳለች። ልብሷ ተቀዷል። ሀዘንተኛ ሆናለች። ልጆቿ አልቀውባታል። ካህናት በመቅደሱ ታርደውባታል። ሌዋውያን ወደ ገደል ተጥለውባታል። ህፃናት ከህነት ጋር ናታቸው ተጋጭቶ ተፋጭቶ ሞተውባታል። ስለዚህ እናታችሁ ጽዮን ማለት የው ምድራችሁ ሀገራችሁ ናት አለች። አዎ ወገኖቼ እኛም እናት ጽዮን ሀገራችን ኢትዮጵያ እያለቀሰች ነው፣ ልብሷ የተቀደደ ናት። አንድነቷ የተቀደደ ምድር ሆናለች፣ ሰላሟ የተናወጠ ምድር ሆናለች። ገመድ ወገቧ ላይ ከታጠቀች ከርማለች። የለቅሶ ድንኳኗ በየስፍራው ከሆነ ባጅተዋል። እግዚአብሔር ይቅር ይበለ ፊቱንም ያበራለ ከዛ እንዲህ ካለ በኋላ ነው ምዕራፍ 13 ላይ ምን ይላል መሰላችሁ እንደገና እየጾምኩና እየጸለይኩ ሳለ መልአኩ ዑራኤል የብርሃን ጽዋ ይዞ ወደ እኔ መጣ ይላል የምን ጽዋ ይዞ የብርሃን ጽዋ ይዞ ወደ እኔ ምን አለ ወደ እኔ መጣ እግዚአብሔርን ፍርድና ምስጢር እየመረመርኩ ሳለ የብርሃን ጽዋ ይዞ ወደ እኔ መጣ ያንን የብርሃን ጽዋም ከንፈሬን አስነካው አጠጣኝ እሳት ይበስል ነበር ስም ከጠጣሁ በኋላ ግን የሰማይና የምድር በር ተከፈተልኝና ምስጢር አየሁ ይላል የዛሬው ቀን ይሄ ነው ወገኖቹ፣ ምስጢር የተገለጠበት ቀን ነው። መልአኩ ቅዱስ ዑራኤል ለነቢዩ ለእዝራ ጽዋ ልቡና አይቶ የማስተዋል ሰምቶ የማስተዋል ተመራምሮ የመረዳት የምስጢር ጽዋን ያጠጣበት ቀን ነው። የመድኃኒቴን ጽዋ ምን አለ ዳዊት እቀበላለሁ። ዛሬ እግዚአብሔርን የምናስተውልበት ከመልአኩ እጅ የምስጢር የማስተዋል የጽዋ ወይን ጠጥተን ወደ ቤታችን እንድንመለስ እግዚአብሔር በምሕረቱ ይርዳ።